በስምኣ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም፣ እንዴት ናችሁ? ውድ የልሳትው ቤተሰቦች ተከታታዮች የሉል እግዚአብሔር ሰላም ከሁላችን ጋር አድሮና ጸንቶ ለዘላለሙ ይኑር እያል ከዛሬ ጀምሮ ባሉን ለተከታታይ ቀናት ለእናንተ ይዝንላችሁ የምንቀርበው በግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ በነበሩት በብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ተዘጋጅቶ በዲያቆን ግርማ ባቱ በተተረጎመው መጽሐፍ ጉዞ ወደ እግዚአብሔር የሚለውን ሲሆን ለዛሬ ለእናንተ የምናቀርበው ጸሎት የሚለውን ክፍል ይሆናል ማለት ነው። እስከ ፍጻሜው ድረስ እግዚአብሔር አምላካችን ከእኛ ጋር እንዲሆን በመማጸን መልካም ቆይታ እንዲሆንላችሁ እንመኛለን። ጸሎት ምንድን ነው? ጸሎት ሰው ወደ እግዚአብሔር መቅረብና መነጋገር የሚችልበት የመጀመሪያ መንፈሳዊ መንገድ ነው ጸሎት እንዴት ወደ እግዚአብሔር ይቀርባል በምን አይነት ሁኔታዎች መቅረብ አለበት ጸሎት የተባለ ሁሉስ ወደ እግዚአብሔር የሚያደርስ መንገድ ሊሆን አይችልም ሰማይ ዝናምን እንዳይሰጥ የከለከለ ደግሞም እንዲዘን የሚያደረገው በቅንነት በመንፈሳዊነት በእምነት የቀረበ የኤልምያስ ጸሎት ነበር። ኤልያስ እንደኛ ሰው የሆነ ሰው ነበር። ዝናምም እንዳይዘን አጥብቆ ጸለየ፣ ምድርም ላይ ሦስት ዓመት ከስድስት ወር አልዘነምም። ሁለተኛም ጸለየ፣ ሰማዩ ዝናምን ሰጠ፣ ምድሪቱም ፍሬዋን አበቀለች። ያዕቆብ ምዕራፍ አምስት ቁጥር ዐሥራ ሰባት ጸሎት ኀይል ሊኖረው የሚችለው ስኬታማ የሚሆነው በዚህ መልኩ በፈሪሃ እግዚአብሔርና በፈቃዱ ሲጠየቅ ብቻ ነው የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እንዲል ያዕቆብ አምስት ዐሥራ ስድስት ጸሎት እግዚአብሔርና ሰዎች የሚገናኙበት ድልድይ ነው ያዕቆብ በፍኖተ ሎዛ እንዳየው መሰላል ወዲ ዘፍጥረት ምዕራፍ 28 ቁጥር 12 ከምድር እስከ ሰማይ የሚደርስ መወጣጫ ነው ጸሎት የታላቅ ማነብነብ ብቻ ሳይሆን የውሳጣዊ ሐሳብ ከእግዚአብሔር ጋር የሚመሰርተው ጽኑ ግንኙነት ነው ጸሎት። በተነሳህበት ጊዜ ሁሉ በእግዚአብሔር ፊት እንደ ቆምክ ካስብ፣ በፊቱ የቆምኩት የሠራዊት ጌታ እግዚአብሔር እንዲል አንደኛ ነገሥት ምዕራፍ 17 ቁጥር 1 ኤልያስ በፊቱ እንደ ቆምክ የምታስብበት እርግጠኛ ሐሳብ ከሌለህ ጸሎትህ ጸሎት አይደለም። ይህን የሚያስተውል ጸሎተኛ በእግዚአብሔር ፊት በቆመበት ሰዓት በሕሊናው የነበረው ሐሳብ ሁሉ እግዚአብሔርን ብቻ በማሰብ ስለሚተካ ሁሉን የተወና ሁለንተናው የእግዚአብሔር የሆነ ይሆናል። ጸሎት ከውስጥ የሚመነጭ የልብ መቃተት ስለሆነ ቃላት ብቻ ሊገልጹት አቅም የላቸውም። በተመሰጠ ልብ፣ በመንፈሳዊ ሐሳብ፣ በተሰቀለ ሕሊና ወደ አምላካችን የምንነጠቅበት ከፈጣሪያችን ጋር የምንነጋገርበት ስለሆነ ጸሎት ከቃላት በላይ ነው። በዝምታ እያለን በሕሊናችን ልንመሰጥ እንችላለን። ጸሎት እግዚአብሔርን የናፈቀ ልብ ሲቃ ነውና ለእግዚአብሔር ያለን ፍቅር ይለካበታል። ሰውና እግዚአብሔር ማገናኘት የሚችለው በዚህ አይነት ከልብ ፈንቅሎ የሚወጣ ጸሎት ስለሆነ ከዚህ መንፈሳዊ ህብረት ውጭ ሆኖ የሚጩሁ ጩኸት ረብ የለሽ የቃላት ጋጋታ ይሆናል። አለው እግዚአብሔር አምላክን የምትወድ የምታፈቅር ከሆነ ትጸልያለህ። ከጸለይክ ደግሞ ፍቅር እግዚአብሔር በውስጥህ ያድጋል። እስቲ በዚሁ ፍቅር፣ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። መዝሙር 62 ቁጥር አንድ ዋላ ወደ ውሃ ምንጮች እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ የአምላኬን ፊት መቼ? ያለው መዝሙር 41 ቁጥር 1 በእውነት ዝናምን እንደምትናፍቅ ደረቅ ድረቅ መሬት፣ እግዚአብሔርን መናፈቅና መጠማት ይህ አይደለምን? ፍቅር የተለየው የቃላት ብቻ የሆነ ጸሎት ፍሬ ቢስ ስለሆነ ፍቅርን የማያውቁ ሰዎች ይጸልያሉ፣ ነገር ግን መጽናናት አይሰማቸውም። ደግሞም እግዚአብሔር የዚህ አይነት ሰዎችን ይህ ሕዝብ በአፉ ወደ እኔ ይቀርባል ልቡ ግን ከኔ የራቀ ነው ይላቸዋል። ኢሳይያስ 29 ቁጥር 13። ስለዚህ ወንድም ይሆን ጸሎትህ በፍቅር የተቀመመና የጣፈጠ ይሁን። ውሱን ፍጡር ሆነ ሳለ ለማይወሰነው አምላክ ይህን አፍቆት የምትገልጽበት መንፈሳዊ መንገድህ ስለሆነ ውሳጣዊ ነፍስህ ወደ መገናኛዋና እረፍቷ የምትጠማው ጥማት ስለሆነ በተሰበረ መንፈስና በትሑት ልቦና ከጌታህ ጋር ተነጋገር። እግዚአብሔር የሚቀበለው ጸሎት በንጹሕና በተሰበረ ልብ የሚቀርበውን ብቻ ነው። የሀጣን መሥዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው፣ ምሳሌ 15 ቁጥር 8 እንዲል በከንቱ ለሚደግሙ ክፋት ለመላባቸው ሰዎች እግዚአብሔር እንዲህ ይላቸዋል፣ እጃችሁን ወደ እኔ ብትዘረጉ ዐይኔን ከእናንተ እሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ በደም ተሞልተዋልና ይላቸዋል። ኢሳይያስ 1 ቁጥር 15። ስለዚህ ኀጢአት የከበደው የተጨነቀ ሰው ምን ማድረግ አለበት? መልሰን እኔ እንመለሳለሁ ይበል። ኤርምያስ 31 ቁጥር 18 ጸሎት ኀጢአተኛን ወደ ንስሐ ወደ አምላኩ ረዴት እንዲገባ የሚረዳ በር ነው። ማሪሳቅ ስለዚህ ነገር ሲናገር ከጸሎት በቀር ወደ ንስሐ መግቢያ በር አለ ብሎ የሚናገር ቢኖር እርሱ በሰይጣን የተታለለ ነው ይላል። ታዲያ ምን ትጠብቃለህ? እግዚአብሔር ሰው ሆይ ጸልይ፣ በንስሐ ወደ ክርስቶስ ቅርብ እርሱ ያለኔ ምንም ልታደርጉ አትችሉም ብሏለና ዮሐንስ ጸሎት እግዚአብሔር እንዲያነጻን እንዲቀድሰን ልባችንን የምንከፍትበት ቁልፍ ነው። ይህም የእግዚአብሔርን ምሕረት ሽቶ በተሰቀለ ሕሊና በተከፈተ ልብ ጌታውን የለመነውንና የሚፈልገውን ተቀብሎ በደስታ ወደ ቤቱ የተመለሰውን የቀራጩን ጸሎት ያስታውሰናል። የሉቃስ ወንጌል ምራፍ 18 ቁጥር 13 አንተን ዛሬ መጸለይ ያለብህ ጸሎት ይህ ነው፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁና በለው። መዝሙር አምሳ ቁጥር ሁለት ይህን እያልክ ከልብህ የሚመነጭ እንባህን ብታፈስ አዲስ ልብ ሰጠሃለሁ፣ አዲስን መንፈስ በውስጥህ አኖራለሁ፣ የድንጋይንም ልብ ከሥጋህ አወጣለሁ የሚለውን የእግዚአብሔር ቃል መስማት ትችላለህ። ጸሎት የአንደበትን የሐሳብን የነፍስን መሥዋዕት ማቅረቢያ ነው። ከእግዚአብሔር ጋር የተጣላ ሊነጋገረው ስለማይችል፣ ጸሎት ደግሞ የመታረቂያው መንገድ ነው። ተሰሚነት ያለው መልካም ጸሎት ለመጸለይ ከእግዚአብሔር ጋር የቅርብ ግንኙነት እንዲኖረና ስለ እርሱ በቂ ዕውቀት ለመጨበጥ እንድትችል መጣር አለብ። የማይጸልይ ሰው እግዚአብሔርን አላወቀውም። የሚጸልይ ግን ከእግዚአብሔር ጋር መታረቅ የፈለገና የቀደመው ክፉ ሥራው እየታወሰው በትሕትና የተሰበረ ልብ ያለው ሰው ወደ ጤናማ ክርስቲያናዊ ሕይወት ምልክት ወደ ትሕትና ደረጃ መድረስ የሚችለው በጸሎት፣ የጥሩ መንፈሳዊ ሕይወት ፍሬ ትሕትና ነውና ትሕትና ነውና። ጸሎት ክፉ ሐሳብ ከውስጣችን የሚወገድበት መንገድ ነው። ከጨለመ ኃይላት ርቆ ወደ መንፈሳዊ ሕይወት መግባት የሚቻለው በጸሎት ነው። ጸሎት አጋንንት የሚፈሩትና የሚንቀጠቅጡበት መንፈሳዊ መሳሪያ ነው። ከወጥመዱ ያመለጠ ጸሎተኛን ዲያብሎስ ይፈራዋል። ይህ ሰው በጸሎቱ ኃይል እያገኘ ነው፣ በመንፈሳዊ ሕይወቱ እየጠነከረ ነው፣ ስለዚህ አሁን እኔን ሊዋጋኝ ይነሳል እያለ ይርዳል፣ ይንቀጠቀጣል። ከእግዚአብሔር ጋር በጸሎት የሚፈጠረው ጥልቅ ግንኙነት እርሱ አስቀድሞ ያጣው ነውና ይቀናበታል፣ ይመቀኘዋል። ስለዚህ ዲያብሎስ በሚችለው አቅም ሁሉ ጸሎትህን ለማስተው ይጥራል። ጊዜ እንደሌለህ እንደ ተጣበብክ እንደ ደከመህና እረፍት እንደሚያስፈልግህ እያሳሰበ ጸሎትህን ለማስቆም ይታገላል። በጸሎት የምትታመን የምትተጋ ብትሆንበትም ከመንገድህ ለማሳት ሐሳብህን ለመበተን ሰይጣን የማይፈነቅለው ድንጋይ የለም። የእግዚአብሔር ሰው ሆይ፣ ምንም ውጊያው ፈታኝ ቢሆንብህ በሙሉ ሐሳብህ በፍጹም ልብህ በጸሎትህ በርታ ጽና። ሐዋርያው እንዳለው ዲያብሎስን ተቃውሞ ካንተም ይሸሻል። የያዕቆብ አራት ቁጥር ሰባት ራሱ ጠላትህ እንደ ተናገረው ጸሎት የማይቋቋመው የማይችለው ኃይለኛ መሣሪያ ስለ ሆነ ሙሉ ትግሉ ሊያስቆምህ ነውና በፍጹም መንገድህ አትስጠው። ተዋጋበት እንጂ ትጥቅህ አትፍታው። የቱንም ያህል ቢፈታተንህ መንፈሳዊ ትግልህን ቁርጠኛነት አይቶ አፍሮ እንዲታውህ ጸልይ፣ ጸልይ። እግዚአብሔር በጸጋ ይለው። በጸሎትህ ውስጥ የውስጣዊ ነፍስህን ጉድለት እግዚአብሔር እንዲመላልህ ክፍት አድርግለት። የምትለምነውን ያጣኸውን ለማግኘት ብቻ ሳይሆን እንደ ዳዊት አቤቱ ፊትህን ሻለው፣ ልቤ አንተን አለ፣ ፊትህን ከኔ አትሰውር እያልክ ይሁን። መዝሙር 26 ቁጥር 8። እግዚአብሔር ፍጹም ምሉ ካላደረጋት በቀር ነፍስህ ባዶ እንደምትሆን እርግጠኛ ሁን። በዓለም ካለው ነገር ሁሉ ነፍስ የእግዚአብሔር ፍቅር ትሸዋለች። የነፍስን ጥማት ያለ ፈጣሪዋ ማርካት የሚችል የለም። ዮሐንስ 4 ቁጥር 13። ጌታዬ ሆይ የውስጤን የሚረዳልኝ እንዳንተ ያለ ማንንም አላገኘም። ከአንተ ጋር ስሆን ብቻ ደህንነት ስለሚሰማኝ ለአንተ ለአምላኬ ልቤን ከፍቼ ምስጢሬን አዋይሃለሁ። ቃልህን የምሰማ ነገር ግን የማላስተውል ደካማ ነኝና ናፍቆቴን ቢገልጽልኝ እንባዬን በፊትህ አፈሰዋለሁ። ልቤን ከሚያጸናውና በኃይሉ ከሚደግፈኝ ጋር እንደሆንክ አውቃለሁና ካንተ ጋር ስሆን ብቸኝነት አይሰማኝም፣ ያላንተ ግን ባዶነቴ ያስጨንቀኛል። ከእኔ ጋር የሆንክ አማኑኤል አምላክ ሆይ ነፍሴ ከዓለምና በዓለም ካሉት ከቁሳዊ ነገሮች ይልቅ የአንተን ሁሉን ቻይነት ትናፍቃለች። ውስጤ የማትወሰን አንተን ተጠምተው ታንተን በቀር ይህን የሚረዳልኝ ከቶ የለም እያልክ ጸል ይህ ዓይነት ጸሎት ጥያቄ ብቻ ሳይሆን በደረጃው ከፍ ያለና ለእግዚአብሔር ፍቅር ያደገ ነው። ጸሎት እግዚአብሔር ለሰዎች ከሚያደርግላቸው ጥንቃቄ ተጠባቂነቱ ከወዳጅነቱ ከቸርነቱ የተነሳ ለሰዎች ከሚሰጣቸው ነገር ሁሉ በመነሳት ለአምላክ ምስጋና የሚቀርብበት መንገድም ነው። ስለሆነም ለአንተም እንደ ሱራፊል ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያልክ ልዕልናው፣ ክብሩን ገናናነቱን የምትናገርበትና የምትመሰክርበት መንገድ ነው። ኢሳይያስ ምዕራፍ 6 ቁጥር 13። እንደ ቅዱሳን አበው የአንተን ጸሎት ከእግዚአብሔር ባህር የተስማማ ይሁን። ታላቁ አባት ቅዱስ ባስሎስ ጸሎታችሁ በጥያቄ አትጀምሩ እንዳሉ የእግዚአብሔርን እጹብ ድንቅ ባህሪያት አውቀህ በተመስቶ የምትጸልይና የምትጠቀም ሁን። ጸሎትህ ቅዱሳን አባቶቻችን ጣዕመ መንግሥተ ሰማያት እንደሚሏት አንተን መጸለይን በእግዚአብሔር ኅብረት ደስ እንደምትሰኝበት ልዩ ነገር ቁጠረው። በእርግጥም ከእግዚአብሔር ጋር መሆን ደስታ ነው። በአባቱ ዕቅፍ እንዳለና መታቀፉን ብቻ ከምንም በላይ እንደሚመርጥ ሌላ ምንም ነገር፣ በሕሊናህ ምንም ሐሳብ ባይኖርም ስትጸልይ በእግዚአብሔር ቸርነት ዕቅፍ ውስጥ ነህና እንዲሁ ደስ ይበልህ። በመንግሥተ ሰማያት ስለሚሆነው ሕይወታችን የምንጠይቀው ምንድን ነው? ምንም የምንጠይቀው የለም፣ ምክንያቱም በዚያ የምናጣው ነገር የለምና። ስለዚህ ቅዱስ ዳዊት እንዳለው በጣዕማ በጸሎት ደስ ይለናል። እግዚአብሔር ቸር እንደሆነ ቅመሱ፣ ይሁን መዝሙር 33 ቁጥር 8 በጸሎት በላይ በሰማያት የሚጠብቅህን አስደሳች ሕይወት ዛሬ በምድር እያጣጣምከው ነው። ስለዚህ ጸሎት፣ ምስጋና የመላእክት ምግብ ነው የተባለው፣ እንደዚሁ በምድር ላሉ ቅዱሳንም መንፈሳዊ ምግባቸው ነው። ለገዳማውያን አባቶች ለባህታውያንም ስንቃቸው ነው። በእግዚአብሔር ኅብረት ከፍቅሩ ጋር በመንፈስ ደስታቸው ይመገቡታል። ይህ ደግሞ ለምድራውያኑ መላእክት ለቅዱሳን ከምንም በላይ የሚመርጡት ጸጋቸው ነው። መዝሙር 72 ቁጥር 28 በተትናው ከእርሱ ጋር እንነጋገር ዘንድ ፈቅዶ ይህን መንፈሳዊ መንገድ ጸሎትን የሰጠን መልካሙ ጌታችን በእውነት ብሩክ ቅዱስ ነው። እኛን ልጆቹን በኀጢአት ሳይጸየፈን ሊሰማን መቻሉ የትሕትናውን ጥልቀት ሊመጥን የማይችል የሚችል እንደሌለ ያስረዳናል። በእውነት እኛ ማን ነን? ወደ እርሱ ለመቅረብና በፊቱ ቆመን ለመነጋገር እኛ እንደ ትቢያ እንዳመድ አይደለንምን? በደለኞች ሆነን ሳለ በፊቱ እንደሚቆሙት ስሙን እንደሚያመሰግኑት መላእክት ሆነን እንጸልያለን። ይህም ከእርሱ ጋር የመሆን እድል ነውና ለእኛ ቅድስና ነው። በእውነት ይህ የፈጣሪ ፍጥረታቱን ይህን የመሰለ ቅርብ ግንኙነት እንዲናገሩና እንዲሰማቸው የፈቀደበት የማይነገር ቸርነቱ ነው። ስለዚህ ለጸሎት ጊዜ የለኝም ማለት እጅግ አስጠያፊና ዘግናኝ ኃጢአት ነው። አንድ አገልጋይ ባሪያ ጌታዬን የማነጋገሪያ ጊዜ የለኝም ቢል እንዴት ያለ ድፍረት ይሆኑ። ፍጡርስ ከፈጣሪው ጋር ለመነጋገር ጊዜ የለኝ እንዲል ምን ይደንቅ። ዋጋ ቢስ ለሆኑ በርካታ ነገሮች ጊዜ ታገኛለ። ምንም ረብ በሌላቸው ንትርኮች ከበቂ በላይ ጊዜ አለ። ምነው ታዲያ ከእግዚአብሔር ጋር መነጋገርን እንደ ጊዜ ማባከን ቆጠረ? ነቢዩ ዳዊት ከታላቅ ቤተሰብ ጋር ሕዝብን፣ አገርን የሚመራ የሚያስተዳድር፣ የሚፈርድ መሪ፣ መስፍን፣ ፈራጅ ንጉሥ ነበር። ይሁን እንጂ ዳዊትን የምንሰማው እንዲህ ሲል ነው። ስለ ጽድቅህ ፍርድ ሰባት ጊዜ በቀን አመሰግንሃለሁ። መዝሙር 118 ቁጥር 164። በማታና በጠዋት በቀትርም እናገራለሁ። መዝሙር 54 ቁጥር 17። ከዚህ የምትረዳው ችግሩ የጊዜ ሳይሆን የፍላጎት እንደሆነ ነው። የመጸለይ ፍላጎት ያለው ጊዜ ስለ ማግኘቱ ምንም ጥርጥር የለውም። ጸሎት ሳትመሰጥ የምትቀበልበት ልዩ በረከትህ እንደሆነ ማወቅ አለብህ። በመጸለይህ ለእግዚአብሔር ጊዜ እንደ ሰጠህ ታስብ ይሆን? እውነት ጸሎትህ ለእግዚአብሔር የሚያስፈልግ ነው? በጸሎትህ የምትከብር ጥንካሬን፣ እርዳታን፣ በረከትን የምታገኝ አንተው አይደለህምን? በጸሎትህ መንፈሳዊ ደስታን፣ የችግርህን መፍትሄ የምታገኝ አንተው ነህ። ጸሎት የምትመካበት ያለ እርሱ መኖር የማትችል እንደሆንክ የምታረጋግጥበት ነውና፣ ስለ ጸሎት የምታስበውን ሀሳብ ሁሉ ዛሬውኑ መቀየር ይኖርብሃል። ይህን አረጋግጥና ጸሎትን እንደ መንፈሳዊ መንገድ ተቀብለህ እምነትን ጣልበት። አንተ የምትጸልየው ጸሎት እንደ መልካም ማዕዛ በወርቁ ጽና ወደ እግዚአብሔር ፊት ያደርጋል። ደግሞ መላይክት እስከሚደነቁ ድረስ አብዝቶ የሚጸልይ ምንም የማያደርግለትም አለ ራእይ አምስት ስምንት። እነዚህን ነገሮች ለመለየትና ተሰሚ ለመሆን ደግሞ የሚከተለውን አብረን እንመልከት። እውነተኛ ጸሎትና አቀራረቡ። ጸሎት ሁሉ ጸሎት አይደለም። ራስን ሲያከብር የነበረው ፈሪሳዊ ጸሎቱ ተሰሚነት እንደነበረው እንዳልነበረው ስናስብ ጸሎት ሁሉ ተቀባይነት እንደሌለው እንገነዘባለን። የሉቃስ ወንጌል ምዕራፍ 18 ቁጥር 14። እግዚአብሔር ልመናንም ብታበዙ አልሰማችሁም፣ እጆቻችሁ በደም ተሞልተዋልና ያላቸው ሰዎች ጸሎታቸው ከንቱ ነበር። ኢሳይያስ ምዕራፍ 1 ቁጥር 15። ግብዞችንም አይሰማቸው፣ ማቴዎስ 6። በጸሎት ርዝመት የሚያምኑ በከንቱ ይደክማሉ፣ ማቴዎስ 23 ቁጥር 14። ስለዚህ እግዚአብሔር የሚቀበለው ጸሎት ምን አይነት ነው? በብዙ ሁኔታዎች ማንሳት እንችላለን። ነገር ግን በመንፈስ ስለሚጸልይ ጸሎት ብቻ መነጋገራችን መልካም ነው። ምክንያቱም በመንፈሳዊ መንገድ ሰው ከእግዚአብሔር ጋር ተቀራርቦ የሚነጋገርበት ፣ ሐሳቡ ከአምላኩ ጋር አንድ የሚሆንበት ይህ አይነቱ ብቻ ስለሆነ ነው ሰማያትን በር ከፍቶ ጌታችን ወዳለበት የሚያስገባን መንፈሳችን የሚሻውን ነፍሳችን የተጠማችውን አግኝተን ደስ የምንሰኝበት ከዚህ ከመንፈሳዊ ጸሎት በቀር ሌላ የለም። መዝሙረኛው ዳዊትም እንደነገረ መንፈስ የሚታደስበትና ፎይ የሚልበት በመንፈስ የሚጸለየው ጸሎት ነው፤ እንዲህ በሕይወቴ ዘመን እመሰጠህ፣ አመሰግንሃለሁ። በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች። መዝሙር 62 ቁጥር 4 እግዚአብሔርን ደስ የሚያሰኘው እኛ ወደ እርሱ እንደምንደርስበት እርሱ ወደኛ እንደሚመጣበት መንፈሳዊ መንገድ አድርገን አምነን የምንጸልየው ጸሎት ነው። ልባችን በመንፈስ ቅዱስ የሚጎለምሰው ሐሳባችን ከእግዚአብሔር ጋር ሊስማማ የሚችለው በእምነት በሚቀርብ መንፈሳዊ ጸሎት ነው። ቅዱሳን እንደሚነግሩም ጸሎት የእግዚአብሔርን መንግሥት ወደ ነፍሳችን መቅረብ የሚያመለክት ነው። እውነተኛ ጸሎት በመከራ የተፈተነና በፍቅር የተቀጣጠለ ነው። መንፈሳዊ ጸሎት እንደ ቅዱሳን አባቶች ጸሎት በመንፈስ ቅዱስ እሳትነት የነደደ ነውና በባህሪው መንፈሳዊ እውቀት አለው። ጸሎት ብልህነትን፣ መንፈሳዊ እውቀትን፣ ጽናትን ይጠይቃል። ጸሎተኛ ሐሳቡን እንዳይከፋፍል፣ መንገዱን እንዳይስት ጽኑ መሆን ያስፈልገዋል። እውቀቱም የሚጸልየው የሚያውቅ ማቴዎስ ሃያ ቁጥር 20፣ በፈተና ውስጥ ጸንቶ ማለፍ እንዲችልና በፍቅር እንዲመላለስ ይደግፋል። ሐሳቡን ሳይሰበስብ የሚጸልይ ሰው ማስተዋልና ፍቅር በእርሱ ውስጥ ስለሌሉ ከልቡ የሚመለጨው የተለያየ ዓለማዊ ሐሳብ ጭንቀትና ጥበብ ነው። ንጹሕ ጸሎት ያለው ለዓለም በመሞት ውስጥ ነው። ልብ ለዓለማዊ ነገሮች የሞተ ከሆነ ከጸሎት ውስጥ ትርፍ ነገሮችን ማሰላሰል ማውጣት ማውረድ አይችልም። ይህ ከሆነ ደግሞ ጸሎቱ በአንድ ልብ ባልተከፋፈለ ሐሳብ የሚጸለይ ንጹሕ ይሆናል። ንጹሕ የሆነ መንፈሳዊ ጸሎት ለእግዚአብሔር ክብር ከሚደረጉ የቅድስና ሥራዎች አንዱ ነው። እግዚአብሔርን ማፍቀርና በፍቅር መጸለይ ለአምላክነቱ የሚገባውን ክብር ለመስጠት እንቅፋት ሊሆን አይችልም። ሞገስና ክብሩ ገናናነቱ የሚዘነጋበትም አይደለም። በንጹሕ ጸሎት ከእግዚአብሔር ጋር የመነጋገርን ዕድል እንድታገኝ አቀራረብ ሁሉ ለእግዚአብሔር ክብሩ የሚጠነቀቅ መንፈሳዊ ፍርሃት ያለው ይሁን። በእርግጥ ያንተ ፍርሃት ባሪያ ለጌታው የሚንቀጠቅጠውን ዓይነት ሳይሆን የልጅና የአባት ዓይነት ከቅጣት በላይ ለፍቅር የመጠንቀቅ ፍርሃት ነው። አባትህ እግዚአብሔር ምድራዊ አባት ሳይሆን መላእክት ሁሉ በፊቱ የሚቆሙ ሰማያዊ አባት ነው ትንቢተ ኢሳይያስ ምዕራፍ ስድስት ቁጥር ሁለት ማር ይስሐቅ እንዳለው ለመጸለይ ስትቆም በእሳት ፊት እንደቆምክ ያህል በጥንቃቄ ይሁን የአባቶች አባት አብርሃም እኔ አፈርና አመድ ሲሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጀምር አለው ዘፍጥረት 18 ምዕራፍ 18 ቁጥር 27። ስለዚህ አንተም ጌታ ይሁን በፊትህ ለመቆም እኔ ማን ነኝ? በአንተም ፊት የሚቆሙ መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ስፍር ቁጥር የሌላቸው ኃይለ ሰማያት ናቸው። እንዴት ራሴን ከነዚህ ቅዱሳን ጋር አስተካክላለሁ? እያልክ በትሕትና ጸልይ። በስጋም በመንፈስም ለእግዚአብሔር ክብር የተገዛ የተገዛሁ በመቆም በመንበርከክ በመስገድ ስጋዊ ክብርን ግለጽ። በግድ የለሽነት እንድትቆም ድካም የሚሰማው የተጨነቀ ሰውነት እንዲኖርህ ለመተኛት እንድትቸኩል በማድረግ ለሚፈታተነ ሰይጣን እጅ አለመስጠትህ በስጋህ እግዚአብሔርን ማክበርህ ነው። ለረጅም ሰዓታት ከወዳጆቹ ጋር ቆሞ ያልደከመው ሰው ለጸሎት ሲቆም ቶሎ ይደክመዋል። ታላቁ ቅዱስ ባስሊዮስ እንዳለው ጸሎት ከህመም የመፈወሻው መንፈሳዊ መንገድ ነውና ላለመጸለይ በሽታም እንኳን ምክንያት አታድርግ። ማር ይስሐቅም ንጹሕ ጸሎት መጸለይ በጀመርክበት ጊዜ ለሚመጣውም ነገር ዝግጁ ሆነህ ጠብቅ እያለህ ነው ማለትም ከጸሎትህ ሊያደናቅፍህ ዲያብሎስ ለሚከፍትብህ ጦርነት የተዘጋጀህ ሁን። ለእግዚአብሔር የምትሰጠውን መንፈሳዊ ክብር ሰውነትህም ሊያንጸባርቀው ይገባል በመንፈሳዊነት ለእግዚአብሔር ያለን ፍቅርና ክብር የሚገለጠው በስጋችን ነው። የመንፈስ ቸልተኝነትና ግዴለሽነት እንኳ ቢሆኑም በስጋችን ሌሎች ነገሮችን በመስማት በጸሎት ጊዜ ሌላ ነገር በማሰብ በመሳሰሉት ስጋዊ እንቅስቃሴዎች ላይ ይታያሉ። በተሰበረ ልብና በሚቃትት መንፈስ ሆነን ስንጸልይ ደግሞ መንፈሳዊ ክብርን ለእግዚአብሔርን እየሰዋለ ነው። በተሰበረ መንፈስ ለሚጸልዩ እግዚአብሔር ቅርብ እንደሆነ አስታውስ። ከፈጣሪያችን ከንጉሡ ከንጉሠ ነገሥት ከጌታችን ከጌቶች ጌታ ጋር እንደምትነጋገር ሳትዘነጋ ከአፈር የተገኘህን መሆንህን አስብ። ራእይ ምዕራፍ 19 ቁጥር 16። የእግዚአብሔርን ቅዱስ መንፈስ ያሳዘንክበትን ፍቅሩን ያቃለልክበትን ቅንነቱን በክፋት በውለታ ቢስነት የመለስክበትን ኃጢአትህን አትርሳ። ስለዚህ በተሰበረ ልብና በትሑት መንፈስ ቆመህ እንደ ዳንኤል ይህን ጸልይ። ጌታ ሆይ ጽድቅ ለአንተ ነው፣ ለእኛ ግን የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሠራን፣ በአንተም ላይ አምፀናል። ትንቢተ ዳንኤል ምዕራፍ 9 ቁጥር 7። ለእኔ ምንም የተገባኝ አይደለም። ነገር ግን እንደ ኃጢአቴ እንደ ክፋቴ ሳይሆን ትዕግሥትህና ሁሉን ቻይነትህ ያጽናኑኛል። አንተ የሟቹን ሞት ሳይሆን ተመልሶ በሕይወት መኖሩን የምትፈቅድ ነህና የምሕረትህ ብዛት በወደቅሁት በእኔ ላይ ተገልጿል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ይሁን። ክፍል ሁለት ይቀጥላል። አብራችሁን እንድትቆዩ በእግዚአብሔር ስም እያሳሰብን ለዛሬ እዚህ ላይ ያብቅተናል። ምስጋና ይሁን ለአምላካችን ለእግዚአብሔር አሜን። ይቆየን።